መዘጋጀት ካልቻልን ጦርነት በማንኛውም ጊዜ ሊያጋጥምና ሀገር ሊያፈርስ ይችላል። መሪውን ጨምሮ የተገኙበት የብሔራዊ ደህንነት ምክር ቤት በርካታ የሆኑ ሀገራዊ ጉዳዮች ዙሪያ ውይይት በማድረግ ውሳኔዎችን አሳልፈዋል። የኢትዮጵያ የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ፣ ሕጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ በተጀመረው ጉለት እንዲቀጥል ማሳሰቢያ ተሰጥተዋል። ከኢትዮጵያ ጠላቶች ተልዕኮ እየተቀበሉ በሀገር ውስጥ ችግር ለመፍጠር የሚጥሩ ባንዳ ኃይሎች ዕለት ወደ ዕለት አቅማቸው እየደከመ ተቀባይነታቸው እየከሰመ መጥቷል። መነጋገርና መወያየት የማይፈልጉት እነዚሁ የጥፋት ኃይሎች ገቢራቸው ሴራ፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔና ነገሮችን በኃይል ብቻ ማስፈጸም መለያቸው እንዲሁም ምርጫቸው ሆኗል። በሀገራችን የተለያዩ አካባቢ ያሉ ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመረው እንቅስቃሴ መቀጠል እንደሚኖሩበት ያሰመሩበት፣ አስተያየት ሰጪዎች የሰላም አማራጮችን ዘግቶ ፍላጎታቸውን በኃይል ለማስፈጸም በሚንቀሳቀሱት ላይ የተጀመረውን ሕግ የማስከበር ተግባር አጠናክሮ መቀጠል ያስፈልጋል ብለዋል። በእለቱ የተመለከትነው የትንታኔ ዘገባ ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክና ሼር እንድታደርጉ እየጋበዝን በቀጥታ ወደ ዝግጅቱ ተሻገርን። ብሔራዊ የደህንነት ምክር ቤት ሚያዝያ አንድ ቀን 2017 ዓ ም ባደረገው ስብሰባ ሀገራዊ ቀጠናዊና ዓለም አቀፋዊ ሁኔታዎችን ገምግሟል። ኢትዮጵያ ለዘመናት ፖለቲካዊ ኢኮኖሚያዊ ማህበራዊና ዲፕሎማሲያዊ ስብራቶች ገጥሟት እንደነበር ያስታወሰው ምክር ቤቱ እነዚህን ስብራቶች በመጠገን ወደ ብልጽግና የምታደርገውን ጉዞ እያፋጠነች ትገኛለች ብለዋል። ኢትዮጵያ እስካሁን የጀመረቻቸው ሪፎርሞች እየተሳኩ፣ የወጠነቻቸው ኢኒሼቲቮች ፍሬ እያፈሩ፣ በዓለም አቀፍ መድረኮች ያላት ተሰሚነት እየጨመረ ብሔራዊ ጥቅሞቿን ለማስከበር የምታደርገው ጥረት ውጤት እያስመዘገበ መሆኑን አንስተዋል። የአፍሪካ ቀንድ ቀጠና ካለበት ነባራዊ ሁኔታ ዓለም እየሄደች ከምትገኝበት የፖለቲካና የኢኮኖሚ መንገድ እንዲሁም ሀገራችንን ልናደርስ ከምንፈለግበት የብልጽግና ደረጃ አንጻር ትኩረት የሚሹ ጉዳዮች መኖራቸውን ምክር ቤቱ አመልክተዋል። ምክር ቤቱ በዚህ ዘመን ኋላ ቀርና ጊዜ ያለፈበት ሲል የገለጸውን ፍላጎትን በኃይል የማስፈጽም አማራጭ መልካቸው ይለያይ እንጂ በተለያዩ አካባቢዎችና በውጭ ይገኛሉ ብለዋል። ግለሰቦቹን የራሳቸውን አካባቢ ከሌላው የበለጠና የተጎዳ አድርገው እንደሚያዩ ያመለከተው የብሔራዊ የደህንነት ምክር ቤት መነጋገርና መወያየት ፍላጎታቸውን እንዳልሆነም አስረድተዋል። ይልቁንም በሴራ በወጥመድ ዝርፊያ፣ አገታ፣ ጭካኔ፣ ሕገወጥ ንግድና ኃይልን በፍላጎት ብቻ ማስፈጸም መለያቸው እንደሆነ ምክር ቤቱ አስምሮበታል። ህጋዊ የፓርቲ ሽፋኖችን ለህገወጥ ተግባራት በመጠቀም ከኃላፊነት የተነሱ አክራፊ ፖለቲከኞችን በመሳብ ህገወጥ የፖለቲካ እንቅስቃሴ እንደሚያደርጉም ጨምሮ አስታውቋል። ሁለተኞቹ አካላት ደግሞ በተለያዩ ቦታዎች ተቀምጠው በሀገር ውስጥና በውጭ ከሚገኙ የኢትዮጵያ ጠላቶች ጋር በመተባበር የመንግስትን ስራዎች በማደናቀፍ የህዝብን ምሬት በመጨመርና የሐሰት ወሬዎችን በማዛመት ተጠምደዋል። እነዚህ ሸቀጥ እንደሚደብቁ፣ የአቅርቦት እጥረት እንደሚፈጥሩ፣ የውጭ ምንዛሬ ስርጭትን እንደሚገድቡ እንዲሁም በህገወጥ መንገድ ሰዎችና መሳሪያዎች እንደሚያዘዋውሩም አጋልጠዋል። ከነዚህ ሀገራዊ የጸጥታ ሁኔታዎች በተጨማሪ ዓለም አቀፋዊና ቀጠናዊ ሁኔታዎችም በደህንነት ምክር ቤቱ በጥልቀት ታይተዋል። በሀገራችን የተለያዩ አካባቢዎች ያሉ ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመረው እንቅስቃሴ ፍሬ እያፈራ ነው። ከኢትዮጵያ ጠላቶች ተልእኮ እየተቀበሉ በሀገር ውስጥ ችግር ለመፍጠር የሚጥሩ ባንድ ኃይሎች ከዕለት ወደ ዕለት አቅማቸው እየደከመና ተቀባይነታቸውም እየከሰመ መምጣቱን የገለጸው ምክር ቤቱ ኃይሎቹ ፈጽመው እስኪጠፉ ድረስ ሕግ የማስከበር የሰላም አማራጮችን አማጦ የመጠቀም ሕዝብን የማንቃት ስራዎች ወሳኝ መሆናቸውን አቅጣጫ አስቀምጠዋል። በተለያዩ መዋቅሮች ተደብቀው ሽብር የሚነዙ የመንግስትን ስራ የሚያስተጓጉሉና የተለያዩ ሚዲያዎችን በመጠቀም የሐሰት መረጃ የሚያሰራጩ አካላትን በመረጃና በማስረጃ ላይ ተመስርቶ ለማጥራት የተከናወነውን ተግባር ምክር ቤቱ ባድናቆት ተቀብሎታል። በተጨማሪም እነዚህ አካላትን ለማወቅ ለህግ ለማቅረብና ለማጥራት የሚያስችል ስራ ተጠናክሮ መቀጠል እንዳለበት ምክር ቤቱ ወስነዋል። ኢትዮጵያን የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ፣ ህጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫም አስቀምጠዋል። በአፍሪካ ቀንድ ያለው ሁኔታ እንዲረጋጋ ለህዝቦች ኢኮኖሚያዊና ማህበራዊ ትስስርና እድገት ምቹ እንዲሆን ውጥረቶች እንዲረግቡና ችግሮች በሰላማዊ መንገድ እንዲፈቱ ኢትዮጵያ የያዘችው አቋም ተገቢ የሆነውን ሚና ለመጫወት የሚያስችሉን አቅጣጫ አስቀምጠዋል። ብሔራዊ የደህንነት ምክር ቤት ያካሄዳቸው ግምገማዎችና የተቀመጡ አቅጣጫዎች በእርግጥም አንገብጋቢና ትኩረት የሚሹ ጉዳዮች ናቸው። ኢትዮጵያም በበርካታ ባንዳ በሆኑ ልጆቿ ተገባ ፈተናዎችን እየተጋፈጠች ትገኛለች። በተለያዩ መዋቅሮች ተደብቀው ሽብር በሚነዙ ዜጎቿ፣ የተለያዩ ሚዲያዎችን በመጠቀም የሐሰት መረጃ በሚያሰራጩ አካላትና በውጭ ኃይሎች እገዛ ሀገራችንን በሚያተራምስ ወገኖች ተከባ የስቃይ ጊዜያትን ብታሳልፍም ውጤት አስመዝግባለች። እነዚህ የሀገር ውስጥና የውጭ ታሪካዊ ጠላቶቻችን ኢትዮጵያ የውጊያ መለኪያ አቅሞች ማለትም በተዋጊ ሰራዊት ብዛት፣ በትጥቅ ስንቅ፣ በውጊያ ድጋፍ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 የማባዛት አቅም በጣም ከፍተኛ ነው። መነጋገርና መወያየት የማይፈልጉ የጥፋት ኃይሎች ገቢራቸው ሴራም፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔና ነገሮችን በኃይል ብቻ ማስፈጸም መለያቸው እንዲሁም ምርጫቸው ሆኗል። ምክር ቤቱ እንደገለጸው ከኢትዮጵያ ጠላቶች ተልዕኮ ተቀብለው በሀገር ውስጥ ችግር ለመፍጠር የሚጥሩ ባንዳ ኃይሎች ከእለት ወደ ዕለት አቅማቸው እየደከመ ተቀባይነታቸውም እየከሰመ መጥቷል። እነዚህ ኃይሎች ፈጽመው እስኪጠፉ ድረስ መንግስት ሕግ የማስከበር የሰላም አማራጮችን አሟጦ መጠቀም እንደሚገባው አስተያየት ሰጪዎቹ ተናግረዋል። በሀገራችን የተለያዩ አካባቢ ያሉ ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመረው እንቅስቃሴ መቀጠል እንደሚኖሩበት ያሰመሩበት አስተያየት ሰጪዎች የሰላም አማራጮችን ዘግተው ፍላጎታቸውን በኃይል ለማስፈጸም በሚንቀሳቀሱት ላይ የተጀመረውን ሕግ የማስከበር ተግባር አጠናክሮ መቀጠል ያስፈልጋል ነው ያሉት።